እኔ አምስት ደቂቃ ነው የሚፈጅብኝ። እናንተ ስንት ደቂቃ ነው የሚፈጅባችሁ ዶሮ መገነጣጠል? እዚህ ጋ እንደምታዩት ስቲዊንግ ሄን የሚባል ዶሮ ነው እኔ የምጠቀመው። ጀስት ልክ እንደ ሀገር ቤት ጠንካራ የሆነ ቆንጆ ዶሮ ከፈለጋችሁ ስቲዊንግ ብላችሁ መግዛት ትችላላችሁ፣ በተለይ እዚህ አሜሪካ የምትኖሩ ያው የትኛው ሱፐር ማርኬት ሜቢ ሊገኝ ይችላል። እኔ የሆነ ቻይና ሱፐር ማርኬት ነው የገዛሁት ስሙን እንኳን አላስታውስም። ሱፐር ማርኬቱን ግን ጎግል ላይ ስቲዊንግ ብላችሁ ከጻፋችሁ ስቲዊንግ ሄን ብላችሁ ከጻፋችሁ ይመጣላችሁ አዴት ልታገኙት እንደምትችሉ ሶ ሱሱዬ፣ እኛ ዶሮ መገነጣጠል ካንቺ በላይ ነው የምንችለው እኛ ሊታሳይ ነው የምትሰሪ ያለሽው ካላችሁ እንደዛ አይደለም። እኔ ቆንጆች ጀስት እናንተን ሞቲቬት ለማድረግ ያው ኢዳችን እየደረሰ ስለሆነ ሙስሊም እህቶቼ ክርስቲያን እህቶቼም ያው ዓመት በዓላችሁ በቅርቡ ስለሚሆን ጀስት ቀድማችሁ እንደዚህ ስራችሁን ጨራርሳችሁ ዓመት በዓል ሲደርስ ኢድ ሲደርስ፣ ብዙ ጊዜ እኛ አበሾች ላስት ሚኒት የመጨረሻ ሰዓት ላይ ነው ስራ መስራት የምንወደው እና ቀድመን ስራችንን አንጨርስም። ስለዚህ መጨረሻ ሰዓት ላይ በጣም ስትረስ እንሆናለን፣ ስራ ይበዛብናል። እዚህ ቀድመን ስራችን ጨራርሰን ቀስ እያልን ያው በተለይ እንደዚህ ስራ ያላችሁ ከሆናችሁ የልጆች እናት ከሆናችሁ ወይ ዋቴቨር ቀድሟችሁ ስራችሁን ከጨረሳችሁ ያው ስራው ይቀልላል ይቀልላቸዋል ማለት ነው። እዚህ ጋር ደግሞ ልክ እንደምታዩት እቺ ከታፋ የምትወጣ የሆነች ጅማት አለችና እኔ አወጣታለሁ። እናንተስ እንዴት ነው? ታወጣታላችሁ ጅማቱን ፓርት የዶሮ ስሞች ይሄ አሁን ታፋ እግር ፈረሰኛ መላላጫ አራት ስም አውቃለሁ ሌላው ግን ምን ምን ስም አለው እስቲ ኮሜንት ላይ ጻፉልኝ ፕላስ ስንት ደቂቃ ይፈጅባቸዋል? ዶሮ ለመገነጣጠል ብቻ ማጠቡን ተወት እንደየቤቱ ይለያል። እኔ አሁን ዶሮ ማጠቡ ሜይ ቢ አንድ ሰአት ሊፈጅብኝ ይችላል በደንብ አድርጌ ነው ዶሮ ማጥበው የሆነ በቃ ንጹህ ውሃ እስከሚሆን ድረስና መስጠላይን ፓርትና ጊዜ የሚወስድብኝ ፓርት ካለ ዶሮ ማጠቡ ነው እንጂ አሁን እንደ ነገር ለአንድ ዶሮ አምስት ደቂቃ ይፈጅብኝ፣ ሁለቱን ስድገ ነታትል አስር ደቂቃ ፈጀብኝ እንደ ነገር። ማጠቡን፣ አጠይቁኝ በጣም ዶሮ በጣም ቆሻሻ ስለሆነች በጣም መታጠብ አለባት። እንደዚህ ያረኩ ነው ስራዬን፣ ማከለው ቀድም ያሁን ሳምንት ሜቢ ስድስት ቀን ምናምን ስለቀረው ኢዳችን እንደዚህ አድርጌ ዛሬ አሁን በደንብ አርጌ ዶሮ የናጣት በከነታት ጨረስኩ በኋላ ነገ ደግሞ የኢድ ቢስኩት ኩኪስ ማእሙር ምናምን ሰራለው ማለት ነው። ስቴቱን ፖስት አረግላችኋለሁ የኩኪስ አሰራር ምናምን። ያው ከዚህ በፊትም አርግያለሁ ግን ሌላ አይዲያም ካለ አሳያችኋለሁ። እንደተለመደው ፖስት አረግላቸዋለሁና፣ እዚህ ጋር እንዶ በቃ ልነግራቸው አልችልም። እጄ ዛለ ዛለ። ይሄንን ዶሮ ሳጥ ነው ዛሬ ሶ እንደዚህ አርጌ በደንብ አርጌ ጽድት አርጌ ካጠብኩት በኋላ እኔ ምን አረጋለሁ? የዱሮ የዶሮ ሽታው እንዲጠፋሌ ሽሮ እጨምራለሁ። ሽሮ እንደዚህ ነስንሼ በደንብ ሽታ አርጌ የሆነ ለ10 ለ15 ደቂቃ ቆየውና ከዛ በደንብ አርጌ አጥቤ። ሎሚና ጨው አርጌ ትንሽ ዘፍዝፌው ቆይና ከዛ ውጥቼ እዚህ ፕላካ ውስጥ አርጌ ፍሬዘር ውስጥ አቆየዋለሁ። ከዛ ጉሌቱን ሰርቼ ከመስራቴ በፊት አወጣውና ከፍሬዘር ውሃ ውስጥ ዘፍስፌው ቆይና ከዛ ዶሮ ውስጥ መጨመር ነው ማ እኔ እንደዛ ነው የማረገው። ስለዚህ ቪዲዮም ሰራላችኋለሁ፣ ስራችሁን ቀድማችሁ እንድትሰሩ ሞቲቬት እንድትሆኑ የዛኔ ስትረስ እንዳትሆኑ ውሀ ኢድ ሲደርሶ ያመት በኋላችሁ ሲደርስ፣ እና ለዛ ነው ይህንን ቪዲዮ የምሰራው። በጣም ነው የምወዳችሁ። ነገ በሌላ ቪዲዮ ያገናኘን። ላቪ ኦል